የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኢትዮጵያ ሙስሊሞች ሀገራዊ ፍላጎት ማጠቃለያ ና የዘመናት የትግል ታሪክ ውጤት ነው። የኢትዮጵያ ሙስሊሞች እንደ ማንኛውም ኢትዮጵያዊ ሀገራዊ ጥቅማቸው እንዲከበር፣ ሃይማኖታዊ አስተምሮቻቸውም ሳይሸራረፉ በምልአት መተግበር እንዲችሉ ና የመብት ጥሰት ሲፈጸምባቸው ከለላ ና ምላሽ የሚሰጥ ሕገ መንግስታዊ ስርዓት እንዲኖር በዘመናት ሂደት ና በትውልድ ቅብብሎች ያልተቋረጠ ትግል አድርገዋል። በረጅም ዘመናት የትግል ሂደት ና ከፍተኛ መስዋዕትነት የተመሰረተው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የታለመለትን ያክል የሙስሊሞችን ጥያቄ መመለስ እንዳልቻለ ይነገራል። ከቢሮ ባሻገር ኦማ ያለበትን ነገር ልዳስሱ ይገባል። ሰው እስከሚነግራችሁ አጠብቁ። እንደ ማናችንም ግን ከንፈሩን እየመጠጠ መኖር የለበትም። በሙስሊሞች ላይ ጥቃት እየደረሰ በሙስሊሞች ላይ ችግር እየደረሰ ምንም አይነት መብትና ስልጣን እንደሌለው አካል ከንፈር እየመጠጠ ከኛ ጋር እኩል የሚሄድ የሚሆኑ ከሆነ ይሄ አጉል ነው። እነኝህን ቴብል ላይ የተቀመጡ ስራዎች ደግሞ ለየባለቤታቸው ፕሮግራም ሰጥቶ ሁሉም ባለቤት ኖሮት የማህበረሰብ ሰላምን የምጠብቅበት የራሱ እንትን ይኖረዋል። ልማት የምታፋጥንበት ደግሞ የራሱ ዲፓርትመንት ይኖረዋል። መብት የምታስከብርበት ደግሞ የምጠይቅበት፣ የመብቱን ጉዳይ የምትከታተልበት የራስቼን ይኖረዋል። እንደዚህ አይነት ችግሮች አሁንም ወደፊትም ሊከሰቱ ይችላሉ። ይሄ የአላህ ሱና ነው። ግን እኛ በምን አይነት አቅም ነው መዘጋጀት ያለብን የሚለውን በደንብ አድርጎ መዳሰስ አለበት። በተለያዩ ጊዜያት በሙስሊሞች ላይ ሃይማኖትን መስረት ያደረጉ ጥቃቶችና የመብት ጥሰቶች ይፈጸማሉ የሚሉት አስተያየት ሰጪዎቹ መጅሊስ እንደ አይነት ተግባራትን የሚፈጽሙ ግለሰቦች በህግ ተጠያቂ እንዲሆኑና ችግሮችን በመሰረታዊነት እንዲፈቱ የድርሻውን መወጣት ይኖርበታል ይላሉ። እዛ ድረስ ነው እና ምናልባት ብናነሳ እንደ ሀገራችን እዙ ኢትዮጵያ ውስጥ አክሱም ላይ ሂጃብ ስለለበሱ መማር አትችሉም የተባሉ ተማሪዎች አሉ። ይህን አንድ ሙስሊም ማህበረሰብ እንደ አንድ ሙስሊም ያን የመልበስ መብት አለኝ እዚች ሀገር ውስጥ ሀገሪቱ የጋር ናታል፣ የእኔም አይደለችም፣ የንትናም አይደለችም። ሶ እዛ ላይ እኔም ግዴታ ስለሆነ ለዛ ተአማኒ ስለሆንኩኝ ለዛ ቀኖና ተገዢ ስለሆንኩኝ በዛ መሰረት ለዛ ጉዳይ ላይ ያንን ጥየው፣ ሂጃቤን ጥየው ልማር አልችልም ለሚሉ ሴቶች አመት ሁለት አመት ምናምን ከዛ በላይ እያስቆጠረ ነው። ስለዚህ እነዚህ ነገሮችም የመጅልስ ናቸው። የእኔ አይደለም። እኔ አንድ ግለሰብ አይደለም። መጠየቅ ያለው ተቋሙ መጠየቅ አለበት። በካለ ሰላም ላይ የተደረገው ማንሳት ይቻላል። አሁን ጉዳዩ አንድ ጀንበር ሆነ፣ ሚዲያው ተሯሯጠ፣ ምናለ ጮኸ። አሁን ላይ ተረስቷል። ሞች ደማቸው ፈሷል። ወንድሞች ልጆቻቸውን የቲም አድርገው ሂደዋል። እንደው በቀላሉ ልንገርህ እኔ ዛሬ የእነሱ ልጆች ማን ነው እየካደመ ያለው? ተሰውተው ሂደዋል ለእስልምና ሸሂድ ሆነው ሄደዋል እነዚህ ወንድሞቻችን ማነው ሊደርስላቸው የሚችለው ለዚህ ሁሉ መጅሊስ ነው ተጠያቂ ሊሆን የሚችለው መካነ ሰላም መስጂድ ላይ ኢማሙን ጨምሮ ሙአዚኑን በሚህራባቸው ላይ አደጋ ደርሶባቸዋል የአክሱም ሙስሊሞች ረጅም ጊዜ የቆየ ጥያቄ አለ አሁንም መጅሊሱ በህግ የተቋቋመ በአዋጅ የተቋቋመ አካል እስከሆነ ድረስ ይሄንን ነገር ለማስፈጸምና ይህን ነገር የተፈጠሩ ችግሮችን ለመፍታት ድፍረት የተሞላበት እርምጃ እንዲወስድ ይጠበቃል። ኢማሞች በየመስጅዱ ይገደላሉ፣ በየቦታው ይገደላሉ። ለምን ይገደላሉ ኢማሞች? ሰው ለምን ይሞታል? ይሄኛው ፕሮአክቲቭ ሆኖ ነው እንጂ መቆም ያለበት ደግሞ አጀንዳው ሲሰጡን ነው ብዬ ማንኛውም ሰው ለምሳሌ ሒጃብ ሲነሳ ወይም ደግሞ ኒቃብ ሲነሳ ሳይሆን መነሳት ያለበት መጀመሪያውኑ እነዚህ ነገሮች እንዳይመጡ የሚያደርጉ ህጎች እንዲቀመጡ ፖሊሲዎች ሲረቀቁ መጅሊስ የትምህርት ፖሊሲ በሚረቀቅበት ሰዓት ላይ መጅሊስ አንድ አካል መሆን አለበት ብዬ ያምናለሁ። ከዛ አንጻር እዛ ያሉ ስራዎችን አንደኛ ከመንግስት ጋር መሰራት ያለባቸው ዲል መደረግ ያለባቸው ነገሮች አሉ ብዬ አምናለሁ። በነጃሺ ቲቪ አስተያየታቸውን የሰጡት የአዲስ አበባ አየር ጤና አካባቢ ነዋሪዎች በኢትዮጵያ በተለያዩ አካባቢዎች አሁንም በሙስሊሞች ላይ ጥቃት ይፈጸማል ያሉ ሲሆን መጅሊስ እንደ አይነት ጥቃቶችን ለመከላከልና ችግሮችን ከመሰረቱ ለመፍታት በሀገሪቱ ህገ መንግስታዊ ማሻሻያዎች በፖሊሲዎችና ፕሮግራሞች ላይ ቀጥተኛ ተሳታፊ እንደሆን ጠይቀዋል። ይህን ማድረግ አትችሉም ይህን ማድረግ አትችሉም ተብለው ከህግም ከህገ መንግስትም ውጭ ስራ ሲሰራ ይሄን ነገር መጅሊስ ዝም ብሎ መኖር አይጠበቅበትም። ከመጅሊስ አንጠብቅም። ይሄን ነገር ይሄን ነገር ከህግ ከሞራል ከኤቲክስ ከሁሉም አንጻር ግምገማዎች ተደርጎ መንግስት ኢንተርቬንሽን አድርጎ መንግስት ጣልቃ ገብቶ ጉዳዩን የሚያስቆምበት ሁኔታ እንዲፈጠር ከመጅሊስ ሰፊ ስራ መስራት ይጠበቅበታል። ያኛው የተለያዩ ፖሊሲዎች ከመጽደቃቸው በፊት እንዲተች ይደረጋል አለ በተለያዩ ስቴክሆልደር ናቸው ባለድርሻ አካላት ነው ተብሎ የሚታሰቡ አካል መጅሊስ፣ ይሄኛው አንደኛው ባለድርሻ አካል ነው። ከሙስሊም አንጻር ያኛውን ጉዳይ በደንብ ማየት አለበት። ከሙስሊም አንጻር የማስተማር ሂደቶች፣ ህግና ደንብ ሲወጣ ከኔጋ ይሄዳል ብሎ አፕሩቭ ማድረግ አለበት መጅሊስ የእነሱን ማንነት ለይቶ የሚያስገባ አካል እኮ ቦታው ላይ ማስቀመጥ ትችላለህ፣ በጣም ሲምፕል በቃ ምንም ሳታካብደው። እኔም ስማር ዩኒቨርሲቲ ነበሩ ንቃሚስ ተማሪዎች፣ ንቃም ለብሰው ጅልባብ ለብሰው የሚማሩ ተማሪዎች ነበሩ። ለማንም አንድ ቀን የሽብር ምክንያት ሆኖ በእነሱ ምክንያት የደረሰ ችግር አላቅም። በአለባበስ ሊሆን ይችላል፣ በቋንቋ ሊሆን ይችላል፣ መሰል ጉዳዮች ማለት ነው። ከዛ በተጨማሪ ደግሞ ካሪኩለም ጉዳዮች ጋር በተያያዘ የትምህርት መጽሐፎች በሚዘጋጁ ሰዓት ላይ ከሚተቹ አካላት መካከል መጅሊስ መሆን አለበት ይህ አካል ሃይማኖቱ ጋር እንደ ይሄድልኛል የሚለው አንዳንድ መጽሐፎች ላይ የምናያቸው ነገሮች አሉ አይደለ? እነዛ ነገሮች ከእስልምና ሃይማኖት የማይወክል የሆኑ ቃላቶች እዛ ላይ ይቀመጣሉ። እነዛ ነገሮች መጀመሪያ ላይ መጅሊስ እነዛ ነገሮች አይቷቸዋል ወይ ብቁ ባለሙያ እዛጋ አስቀምጦ አንዳንዴ ምናልባት ያው አልባት ያው ኢንፎርሜሽን ስለሌለኝ ነው እንደንተ ምናልባት እነዚህ መጽሐፎች መጥተው በደንብ ተቸችተው ካልሆነ ችግሩ አሁንም የመጅሊስ ነው የሚሆነው። መጅሊስ ይተች ስንል እነዛ ነገሮች ሂሲስ ጥባቸው ስንል ብቁ የሆነ ባለሙያ ለዛ ተገቢ የሆነ ሰው መድቦ ያኛውን ነገር የሚያዩ ነው እንጂ መሆን ያለበት ጀስት ዶክመንቱን ተቀብሎ አይተነዋል ተብሎ የሚመለስ መሆን የለበትም። ለዛ ብቁ የሆነ ባለሙያ ተቀምጦ ማየት አለበት ብዬ አስባለሁ።